ውድ የአውደ ኦርና ቤተሰቦች እንደምን ሰነበታችሁ። ይህ የአውደ ኦርና ዜናችን ነው። በቅድሚያም ርዕሶችን፦ የሊቃውንት ጉባኤ መምሪያ ዝክረ ኒቅያን አስመልክቶ ለአህጉረ ስብከት ዝግጅታቸውን እንዲያጠናቅቁና ሊቃውንቱ በተጠቀሰው ቀን እንዲደርሱ አጽንኦት ሰጠ። በኤረር ቅድስት ልደታ ወበአታ ወብርሃነ ሰላም መድኃኔ ዓለም አንድነት ገዳም የተነሳው እሳት እስካሁን እንዳልቆመ ተገለጸ። የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የትምህርት ተመለኮት ተቋማት የጋራ ምክክር ጉባኤ በብፁዕ ወቅዱስ ፓትርያርኩ ተባርኮ ተከፈተ። የሊቃውንት ጉባኤ መምሪያ ዝክረ ኒቅያን አስመልክቶ ለአህጉረ ስብከት ዝግጅታቸውን እንዲያጠናቅቁና ሊቃውንቱ በተጠቀሰው ቀን እንዲደርሱ አጽንኦት ሰጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አዘጋጅነት ከሚያዝያ 20 ቀን 2017 ዓም ጀምሮ ዝክረ ኒቅያ የተሰኘ በሀገሪቱ የሚገኙ የአብነት መምህራንና አይናማ ሊቃውንት ያሳተፈ ሀገር አቀፍ ጉባኤ በኢትዮጵያ ለመጀመሪያ ጊዜ እንደሚካሄድ ከዚህ በፊት መግለጻችን የሚታወስ ነው። ጉባኤው በተያዘለት የጊዜ ሰሌዳ መሰረት እንዲካሄድ በባለቤትነት ከሚመራው ከሊቃውንት ጉባኤ ጀምሮ እስከ ልዩ ልዩ ባለድርሻ አካላት ድረስ የቅድመ ዝግጅት ስራው ተሰርቶና በሚገባ ተጠናቆ እለቱን በጉጉት በመጠባበቅ ላይ ይገኛል። በመሆኑም አጉረ ስብከት በየጉባኤ ቤቱ የሚገኙ ሊቃውንት በተጻፈው መስፈርት መሰረት እንድትልቁ መታዘዙን አውቃችሁ ዝግጅታችሁን በማጠናቀቅና ሊቃውንቱ በተጠቀሰው ቀን እንዲደርሱ ታደርጉ ዘንድ አጽንኦት ለመስጠት እንወዳለን ብለዋል። በመቀጠልም የተከበራችሁ የኢትዮጵያ ኦርቶዶክስ ምዕመናን ወምዕመናት በሙሉ ቅዱስ ሲኖዶስ ይህንን ጉባኤ እንዲያካሄድ ሲፈቅድ ለቤተ ክርስቲያን ዘርፈ ብዙ መፍትሄዎችን ያመጣል፣ ችግሮችንም ይፈታል ብለው በማሰብ ነውና ጉባኤው በሰላም ተጀምሮ በሰላም እንዲፈጸምና ቤተ ክርስቲያን የሚታደግ ይሆን ዘንድ በያላችሁበት ሆናችሁ በጸሎት ታግዙ ዘንድ ሲል ጥሪውን አስተላልፏል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሕዝብ ግንኙነት መምሪያ እንደዘገበው በኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔ ዓለም አንድነት ገዳም የተነሳው እሳት እስካሁን እንዳልቆመ ተገልጿል። የኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኒዓለም አንድነት ገዳም ከቢሾፍቱ ወይንም ከደብረ ዘይት ከተማ በ13 ኪሎ ሜትር ርቀት በስተ ሰሜን አቅጣጫ ላይ ይገኛል። አባ ገብረ ማርያም ሲሳይ የገዳሙ ምክትል አስተዳዳሪ እንደገለጹት ድንገተኛ የእሳት ቃጠሎ አደጋው በትናንትና ሁለት መጋቢት 25 ቀን 2017 ዓ ም ከሰዓት በኋላ በሰባት ሰዓት ጀምሮ መከሰቱን ተናግረዋል። የቃጠሎ መነሻ እስካሁን እንዳልታወቀ ምክትል አስተዳዳሪው የተናገሩ ሲሆን እሳቱ እስካሁን ባለመቆሙ እየተባበሰ ይገኛል ብለዋል። አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባለወልድ ቤተ ክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈነው አክለውም ገልጸዋል። አባ ገብረ ማርያም እንደተናገሩት የአብይ ጾምን አስመልክተው በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸው እንዲሁም በተራራ ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውንም አንስተዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪያቸውን አስተላልፈዋል። ከሶስት እና አራት ዓመታት በፊት ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱንም አስታውሰዋል። ዜናው የማኅበረ ቅዱሳን ብሮድካስት ነው። የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ የትምህርተ መለኮት ተቋማት የጋራ ምክክር ጉባኤ በብፁዕ ወቅዱስ ፓትርያርኩ ተባርኮ ተከፈተ። የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የትምህርተ መለኮት ተቋማት የጋራ ምክክር ጉባኤ በመንበረ ፓትሪያርክ ጽረ ተዋሕዶ አዳራሽ በመካሄድ ላይ ነው። በመድረኩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ለተሰብሳቢዎች አባታዊ መልእክት ያስተላለፉ ሲሆን የሰለጠነውን ዘመን የተከተለ ስራ መስራት አለብን ብለዋል። ቅዱስነታቸው አያይዘው ባስተላለፉት መልእክት ትምህርት ለቤተ ክርስቲያን ብርታት አስፈላጊ ነው፣ ትምህርት ከሌለ ቁም ነገር የለም፣ የኮሌጆቻችንን ቁጥር መጨመር አለበት ብለዋል። ከቅዱስነታቸው አባታዊ መልእክት በኋላ በብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀጳጳስ መሪነት ውይይቱ በጥናታዊ ጽሁፍ እየተመራ የቀጠለ ሲሆን የምክክር ጉባኤው ለሁለት ቀናት የሚቆይ መሆኑን የጉባኤው አዘጋጅ ከሆነው ከትምህርትና ስልጠና የተዘጋጀው መርሃ ግብር ያስረዳል። የምክክር ጉባኤው አባላት የሆኑት ከፍተኛ የመንፈሳዊ ነገረ መለኮት ተቋማት አንደኛ የቅዱስ ሥላሴ ዩኒቨርሲቲ፣ ሁለተኛ የሰዋሰው ብርሃነ ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ ሦስተኛ የዝዋይ ሀመረ ብርሃን ቅዱስ ገብርኤል ገዳም የሥራ አመራር ኮሌጅ አራተኛ የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ አምስት የባህር ዳር ጽርሃ ጽዮን መንፈሳዊ ኮሌጅ ስድስት የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ሰባት የቅዱስ አቡነ ባስሊዮስ መንፈሳዊ ኮሌጅ ስምንት የቅዱስ መርቆሪዎስ መንፈሳዊ ኮሌጅ ዘጠኝ ፈለገ ብርሃን አቡነ ሚካኤል መንፈሳዊ ኮሌጅ ተሳታፊ ናቸው። የምክክር ጉባኤው ዓላማ ተናቦ ለመስራት ሲሆን ጉባኤው በቀጣይነት በዓመት አንድ ጊዜ የሚደረግ መሆኑ ተጠቁሟል። ዜናውን ያገኘ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ ነው። ውድ የአውደ ኦርና ቤተሰቦቻችን ዜናችን በዚህ ተጠናቋል።